የሆሳና ክላስተር ብልጽግና ፓርቲ ህብረት አባላትና አመራሮች ኮንፈረንስ በሆሳና ከተማ ተካሂዷል። ኮንፈረንሱ ትላንት ዛሬና ነገ ለኢትዮጵያ ልዕልና የመጋቢታውያን የለውጥ ፍሬና የነገ ተስፋዎች በሚል ነው የተካሄደውም። የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድሩ ልዩ አማካሪና የህብረቱ ሰብሳቢ አቶ ንጉሥ ያስረስ በዚህ ወቅት እንዳሉት የብልጽግና ፓርቲ ባለፉት ሰባት ዓመታት በፈተናዎቹ ውስጥ ሆኖም የሚታይ ለውጥ አምጥቷል ብለዋል። በአስቸጋሪ ጊዜ ውስጥ ሆነ። መቼም የሰሞኑ ሚዲያ ሶስቱ ብርቱካኖችን መቼም ሰምታችሁ ጉርሳትሎ አልቀረች። እንደዚህ አይነት ፈተናዎች፣ እንደዚህ አይነት ዘመቻዎች እውነት የሚመስል እዚህ ቤት የተወሰነ ሰው አልቅሰዋል ብዬ አስባለሁ። በውሸት ፓብሪክ አገርን የሚያጠፋ በርካታ እንደዚህ አይነት ያልተገለጹ ስንት ጉዶች ተቋቁሙ። የብልጽግና መሪያችን የብልጽግና ፓርቲያችን መንግስታችን የዚህን አይነት ፈተናዎች እያለፈ ወደ ትክክለኛ የብልጽግና ጉዞ ብልጽግና በግለሰብ ብልጽግና በቤተሰብ ብልጽግና በማህበረሰብ ብልጽግና በወረዳ በዞን በክልል በሀገር አቀፍ ለማምጣት በትክክለኛ ጉዞ ላይ እንደምንገኝ በርካታ አያሌ ተጨባጭ ጉዳዮች አሉ። በእለቱ የደም ልገሳ፣ የቦንድ ሽያጭና የዲጂታል መታወቂያ መዝገባ ተከናውኗል። በዚህ መርሃ ግብር ያገኘናቸው የክልሉ ፕላንና ልማት ቢሮ ኃላፊ ዶክተር ባዮች ተስፋይም የዲጂታል መታወቂያና የቦንድ ግዢ ፈጽመዋል። የህዳሴ ግድብ ቦንድን የመግዛት ኃላፊነት የሁሉም ሊሆን እንደሚገባም አመላክቷል። መልካም እንግዲህ ያው ህዳሴ ግድቡ ከተጀመረበት ጊዜ ጀምሮ እኛም ቦንድ በመግዛት ፕላስ ደግሞ ሌሎችንም በማስተባበር እንግዲህ እግዚአብሔር እድሜ ሰጥቶን በእኛው ዘመን ተጀምሮ እንግዲ በእኛው ዘመን ሊጠናቀቅ ጫፍ ላይ ደርሷል። እንግዲህ ግድባችን ተጠናቆ የምንፈልገውን አጠቃላይ ፍላጎታችንን ሊያሟላ የሚችሉ ጉዳዮችን ለማድረግ እስከ መጨረሻው ድረስ ሁላችንም ቦንድ በመግዛት ሌሎች ሌሎች አጠቃላይ ተፈጥሮ ሀብት ስራዎች በየአቅጣጫው የሚሰጡ ተልእኮችን ህብረተሰቡም ተግባራዊ ያደረገ የሄደ ነው። ያን አጠናክሮ መቀጠል ነው። ወንድ ገዝተን አባይ ግድባችንን እናጠቃልል። ፍሬውንም አብረን የምናጣጥምበት ጊዜ እየደረሰ ነው። የሚል መልእክት አለኝ። አመሰግናለሁ። በምርሃ ግብሮ በብልጽግና ፓርቲ ባለፉት ሰባት ዓመታት የመጡ ለውጦች ውይይት ተደርጎባቸዋል። የማዕከላዊ ኢትዮጵያ ክልል ብልጽግና ፓርቲ ወጣቶች ክንፍ ኃላፊ አቶ አብዱ ድንቁ በደም ልገሳና በቦንድ ግዢ ሲሳተፉ አግኝተናቸዋል። የደም ልገሳ ፕሮግራም እኛ እያለን እኛ አመራር አባላት የብልጽግና ህብረት የብልጽግና ቤተሰብ አባላት እያለን በደም እጦት ምክንያት አንድም እናት ህይወቷን አላልፍም በሚል መርህ ነው ዛሬ የተጀመረው። ይኸው በርካታ አመራሮች የብልጽግና ቤተሰብ የብልጽግና አባላት እንዲሁም ሌሎችም አካላቶች ደጋፊዎችም ጭምር የደም ልገሳ እያከናወኑ ነው። በእለቱ የፓርቲው አባላትና አመራሮች በደም ልገሳ መርሃ ግብሩ የተሳተፉ ሲሆን ይህ ተግባር ነፍስን የማዳን ሂደትና ሰው ተኮር ስራዎች እውን ማድረግ ያሳቢ በመሆኑ ተጠናክሮ መቀጠል አለበት ብለዋል። ደም በብዙ በኩል ለምሳሌ እንደ ወታደርም ስታሰቡ ደም ያስፈልገዋል። ወላድ ወላዶችም ደም ያስፈልጋቸዋል። በአደጋ የተጎዱ ሰዎችም ደም ያስፈልጋቸዋል እና ወገንን አንድ ወገን ማዳን ብችል በሚል ነው እና በተደጋጋሚ የሚሰጠው ደም ለሚያስፈልጋቸው ምንትን ለመስጠት ያንን ተቀብለን መታ ነው በለቱ የተገኙት በማዕከላዊ ኢትዮጵያ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የአደረጃጀት ዘርፍ ኃላፊ አቶ ይግለጡ አብዛ ፓርቲው ከህዝብ ጋር በመሆን በርካታ ድሎችን አስመዝግቧል ብለዋል። የብልጽግና አመራሮች የመጋብት ፍሬዎች ናቸው ያሉት ኃላፊው የህዳሴው ግድብ አሁናዊ ሁኔታም ከዚህ ጋር የተሳሰረ ስለመሆኑ አንስተዋል። ከምልግ ጀምሮ ተሞክሮ ሳይሳካ የቀረ የነበረው የህዳሴ ግድብ መሠረተ ድንጋይ ተጥሎ ሥራ የተጀመረበት የዛኔ መልእክቶችን ታስታውሱታላችሁ። ከማንም ተማምነን ሳይሆን በኢትዮጵያ ህዝብ በመተማመን መሐንዲሱም፣ ግንበኛውም፣ ማናፂውም፣ የጀበና ቡና የሚያፈላውም፣ ሌላውም ሌላውም፣ ሚኒስትሩም በሙሉ ተሰብስበን ሁላችንም ነው የምንገነባው ተባለ። እውነት የሆነ ነገር ነው። የውሸት ነገር አደለም። በዚህ በመጋቢት ሪፎርም አገግሞ አሁን የስድስት ወር እድሜ ያለው ሪባን ለመቁረጥ የተደረሰ ታላቅ ህዳሴ ግድብ በሰክሰስ ያሳለፈ የኢትዮጵያ ህዝብ የኢትዮጵያ መሪዎች መርተውት የደረስንበት ነው። የጊዜ አጠቃቀምና የስራ ጥራት ላይ ለውጦች ተመዝግበዋል ያሉት ኃላፊው፣ በቀጣይ ህዝብን ይዞ ሰብሰብ ብሎ መስራት እንደሚያስፈልግም አመላክተዋል። ከህዝባችን ጋር የሚሄድ የፖለቲካ የኢኮኖሚ፣ የማህበራዊ፣ የዲፕሎማሲ ፖሊሲዎቻችን በሙሉ ከኢትዮጵያ እሴቶች የሚተሳሰሩ ናቸው።